በተቻላችሁ አቅም አይዞሽ ብላችሁ አበረታቷት። ኮሜንት ላይ ሄዳችሁ አትስደቧት ነው ምለው። እንግዲህ እንዳያችሁት ስልክ ራሱ ከደወለች ቶሎ ካላነሳችላት ምን ያህል እንደምታሳቅቃት ለምን? ይህ መሆን የለበትም። በገዛ ሀገራችን ነጻነት የምናጣበት ምክንያት ምንድን ነው? ይህ ነው ጥያቄ የሆነብኝ እኔ። ለምን? ሰው እኮ ናት፣ ሰው ናት። እንዲህ እቺ ልጅ እኮ መብላት ያምራታል መጠጣት መውጣት ያምራታል ስልኩን እዛ ግዴታ ስል እሷ ትደውላለች ብላ ስልኩን እዛ መቀመጥ አለባት እሷ መጠበቅ አለባት ለምን በጣም ይገርማል እውነት በጣም ነው የገረመኝ ምን ያህል ማለት ነው አመመኝ በቃ አመመኝ ለምን ይሄ ይሆናል በሙሉ በእሷ ፈርጅ አይደለም ግን ሆኖም፣ እውነት በጣም ያሳፍራል። ሆኖም ግን አሁንም ቢሆን እች ልጅ ከጎኗ ሆኖ እግዚአብሔር አምላክ ባለችበት ቦታ ይጠብቃል።